አርባ ምንጭ ከተማ በተለያዩ አካባቢዎች ላይ የኮሪደር ልማት ስራ እየተከናወነ ይገኛል። ይህ አሁን የምንገኝበት ደግሞ ከባህል አዳራሽ እስከ አጂብ የሚወስደው መስመር በመጠናቀቅ ላይ የሚገኝ ሲሆን የከተማዋን ገጽታ እየቀየረ ያለ ስለመሆኑ ነዋሪዎች ገልጸዋል። ኮሪደር ልማቱ በከፍተኛ ሁኔታ አርባ ምንጭ ላይ እየተካሄደ ያለ ነው። አንደኛ የአካባቢው ማህበረሰብ እየጠበቀ ሁለተኛ ተፈጥሮዋንም ጭምር ተጠቅመው ጥሩ ስራ እየተሰራ ያለበት ነው እና ህዝቡም ደግሞ ናቹራሊም በተፈጥሮም ተባባሪ ህብረተሰብ ነውና አሁንም በትብብር ቀጣይ ሌሎች ሚሰሩትን ስራዎችም እየተሰራ ያለ ከተማ ነው። አርባ ምንጭ በጣም ቆንጆ ነው፣ በጣም ደስ የሚል ነው። መጀመሪያ እንዲህ አልነበረም። እኛ አካባቢ ለእግረኛ መንገድ አልነበረም። ኮሪደር ከገባ በኋላ ለእግረኛ መንገድ ወጥቷል። አሩንጋሪ ምኑ ጋር በጣም ጽዱ ነው፣ በጣም ደስ ይላል። የኮሪደር መስመሩ የተለያዩ መሰረተ ልማቶችን ያካተተ ነው። እዚህ እንደምንመለከተው የእግረኛ መንገድ፣ የብስክሌት ማሽከርከሪያ እንደዚሁም ደግሞ ሌሎች የተለያዩ መሰረተ ልማቶችን ይዟል። በዚህም ለተሽከርካሪና ለሰዎች እንቅስቃሴ ምቹ ሁኔታን ፈጥሯል። ከጂፕ እስከ ባህል አዳራሽ ድረስ ያለው የወደቀ ሰፈር ነበር። አሁን ተነስተዋል። የመኪና የእግረኛ ሁሉ መንገድ ተሰርቶ ለውጥ ማለት ይሄ ነው። ስለዚህ በዚህ ቀጣይ ከዚህ በለጠ እና ያለን ይሄ ነው ማሰቦኔ አሁን ገና ከወዲሁ ሲሰራ አደጋዎች የቀነሱበት የሄዱበት ታይም ነው የሚታየው። የእግረኛ መተላለፊያዎችም ሰፋ ብሎ ማንጸባረቃው ምኑ ሁሉ ነገር ዘመናዊ የሆኑ ኮንዲቶች ተገጥሞ ለኤሌክትሪክ ሲስተም ለመብራት ሲስተሞች ተገጥሞ የሚደረጉ ስራዎች ደስ የሚል የሚበረታታ ነው። በባለፉት የለውጥ አመታት በተለያዩ የከተማ አካባቢዎች ላይ የተከናወነ የኮሪደር ልማት ስራ ከተማዋን ለነዋሪዎች ምቹ ከማድረግ ባለፈ በቱሪዝም ዘርፍ ያላት አቅም እንዲነቃቃ ማድረጉ ይገለጻል። የኮሪደር መስመሮችን ተከትሎም አዳዲስ የቢዝነስ እንቅስቃሴ የተስፋፋ መጥቷል። ድሮ አካባቢ ይሄ ቱሪዝም በጣም ከነበረበት ጨምሯል። አሁን ለምንድነው ጨመረው? አካባቢው ገጽታ ተለውጣል። እያንዳንዱ መንገዱ ትራንስፖርቱ ስለዚህ ይሄን በሚያዩበት ጊዜ አሁን ጫሙና አባይ ልጅ አለ ባህል አደራሽ አጂፒ ቆመን ታች እያየ ነው። አሁን ያለ ነው፣ ድሮ ማየት አንችልም ነበር። ስለዚህ አሁን ምንድን ነው ለውጡ? ኮሪዶሩ ስራው ሰው እየመጣ ነው፣ ቱሪዝም እየጎረፈ ነው። ስለዚህ ይሄ ለኛ ጠቀሜታ አለው።